እያደግ ወይም እየበሰልክ ስለመጣህ ብቻ አይደለም እንደ በፊቱ ለነገሮች ምላሽ መስጠት ያቆምከው። ህይወትን ስለተረዳህ ወይም ስለ ሰዎች ብዙ ስላወቅ ብቻ አይደለም ብዙ ነገር የማይገርምህና የማይደንቅ ይሆንከው። መረጋጋት ወይም አለመቸኮል ሁሌም የብስለት መገለጫ ነው ማለት አይደለም። ሰው ውስጡ ውስጡን ሲደክም የሌለበትን እርጋታ ሊጎናጸፍ የማይገርመውም የማይደንቀው አይነት ሰው ሊሆን ይችላል። በፊት የሚያስቁሽ ነገሮች አሁን አላሳቁሽም ወይም ትርጉም አልሰጡሽም ማለት አድገሻል ወይም በስለሻል ማለት ብቻ አይደለም። ምናልባት የዋጥሻቸው ምሬቶች ታጣጠሚያቸው የነበሩ ነገራቶችን ጠፍጥና ነጥቁሽ ይሆናል። ስለ በሰልክ ወይም ስላደግ ብቻ አይደለም ቀልድና ጨዋታ የቀነስከው። ምናልባት ደስታህን የሆነ ነገር በማግኘት ላይ አኑራው ሊሆንም ይችላል። ነገራቶችን በተለያየ አቅጣጫ ለመመልከት ሞክር። ዝምተኛ ሁሉ፣ የተረጋጋ ሁሉ ስለ ይወጥሩ አረዳዳለሁ ማለት አይደለም። የማይንቀለቀል በእርጋታ የተሞላ ሁሉ ለኃላፊነት ብቁ ነው ማለት አይደለም። እድገትና ብስለት በአላህ ላይ ተስፋ እያደረጉ እያመሰገኑ መኖሩ እንጂ መቆዘም ወይም መገለል ብቻ አይደለም። እድገትና ብስለት ሰዎች ተሳሳችና ረሽ መሆናቸውን መቀበል እንጂ ሰዎች መጥፎ ስራ ብቻ ነው የሚሰሩት ብሎ መደምደም አይደለም። ለነገራቶች እንደ ቀድሟችን ምላሽ አለመስጠት የማደጋችን ወይም የመብሰላችን ምልክት ብቻ አይደለም። ምክንያቱ ሌላም ሊሆን ይችላል። ብቻ ስንቶቻችንን ይሄ መልእክት፣ የብዙዎቻችን ስሜት የሚገልጸው ይሄ መልእክት የስንቶቻችንን ነው። በተለይ በተለይ በስደት ያለን እህቶች በስደት ያላችሁ እህቶች፣ ለስንቶቻችሁ ነው ይሄ የሚገልጻችሁ? ይሄ መልእክት የሚገልጻችሁ ወይም ደግሞ ይሄ መልእክት የሚያንጸባርቅላችሁ ስንቶቻችሁን ነው? የእውነት በጣም የሚገርም መልእክት ነው። በጣም እንዴናችሁ ልኝ ውዶችዬ፣ እንግዲህ መለስለስ ዛሬ በአጭር ባጭሩ ነው የምመጣላችሁ፣ በአጭር ባጭሩ አጠር አጠር እያረኩኝ ነው እንግዲህ ዛሬ ተመላለስኩባችሁ፣ እያሳጠርኩ ተመላለስኩባችሁና ሀይሚዬ እዬ እንግዲህ ይህንን ቲክቶኳ ላይ ነው ፖስት ያደረገችው እና በቃ አባባሉ እንዶ በቃ ሆነ ብዙዎቻችንን የሚገልጽ መልእክት ነው እና አንዳንድ ጊዜ እ ብለንም ማንናገረውን ነገር ፕሮፋይላችንን ይገልጽልናል። ሆድ ያባውን ፕሮፋይል ያወጣዋል እንዲሉ ውስጣችን ያለውን ነገር ይገልጽልናል ብለን የምናስበው ነው ብዙ ጊዜ ፖስት የምናደርገው እና እና መልእክቱ በጣም ስለተመቸኝ ነው። ለማንኛውም ይዤ የመጣሁት አንዳንድ ጊዜ ህይወት ሲያስተምራችሁ፣ ህይወት ሲመክራችሁ፣ ህይወት ብዙ ነገር ከትምህርት ቤት እርሳስ ደብተር እስክሪብቶ ይዘን ከሄድ ነው በላይ ህይወት ስታስተምረን ሁሉን ነገር ችላ ብለን በችልተኝነት እናልፋለን። ህይወት እየመከረን አይምሯችን እየጠነከረ ሲሄድ መናገር ወይም መከራከር ወይም ማውራት ምንም ትርጉም እንደሌለው ሲገባ በቃ እንደዚህ ነው እና ሀይሚሻዬ ኔ ቆንጆ መልእክትሽ ደስ ይላል። አይዞሽ፣ በርችልን። በጣም እንወድሻለን እናከብርሻለን። ከአንቺ ገና ብዙ ነገር እንማራለን፣ ብዙ ነገር እንወስዳለን እና ደስ ይላል። ደስ ስላለኝ ነው በነገራችን ለይዤ የመጣሁት። ይህን መልእክትና ድምጽ ምናምን ስላለ ብዙ ለማውራት አልተመቸኝም። ደናውኑ